እንደምኗላችሁ፣ ተመልካቾቻችን ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ኢትዮጵያ ከእንግሊዝ ጋር ያላትን የንግድና የኢንቨስትመንት ግንኙነት ለማጠናከር ዝግጁ መሆኗን የውጭ ጉዳይ ሚኒስተር ዴታ አምባሳደር ምስጋኑ አረጋ ገለጹ። የእንግሊዝ መንግስት በማደግ ላይ ያሉ ሀገራትን የውጭ ንግድ ለማሻሻል ይፋ ያደረገው የንግድ ፕሮግራም ለኢትዮጵያ አዳዲስ እድሎችን እንደሚከፍት ተገልጿል። የውጭ ጉዳይ ሚኒስተር ዴታ አምባሳደር ምስጋኑ አረጋ የእንግሊዝ ዓለም አቀፍ የንግድ ሚኒስተር ናይጅል ሁድልስተንን ዛሬ በጽሕፈት ቤታቸው ተቀብለው የሁለቱን ሀገራት የቆየ ትብብርና የሁለትዮሽ ግንኙነት ማጠናከር በሚችሉባቸው ሁኔታዎች ላይ ተወያይተዋል። የኢትዮጵያ መንግስት ምቹ የንግድና ኢንቨስትመንት ሁኔታዎችን ለመፍጠር እየወሰዳቸው ያሉ የኢኮኖሚ ማሻሻያ እርምጃዎችን አስመልክቶ ማብራሪያ ሰጥተዋል። አምባሳደር ምስጋኑ የእንግሊዝ ጠቅላይ ሚኒስተር ሪሺ ሶናክ የንግድ ልኡክ ወደ ኢትዮጵያ በመላካቸው ምስጋናቸውን ያቀረቡ ሲሆን ኢትዮጵያ ከእንግሊዝ ጋር የንግድና ኢንቨስትመንት ትብብሯን ለማጠናከር ዝግጁ መሆኗን ገልጸዋል። የእንግሊዝ ዓለም አቀፍ የንግድ ሚኒስተር ናይጄል ሁድልስተንን በበኩላቸው ሀገራቸው ከኢትዮጵያ ጋር በትብብር የመስራት ፍላጎት እንዳላት ጠቅሰው የኢትዮጵያ ኢኮኖሚ እድገትና መንግስት እየወሰደ ያለው የኢኮኖሚ ማሻሻያን አድንቀዋል። የእንግሊዝ መንግስት በማደግ ላይ ያሉ ሀገራትን የውጭ ንግድ ለማሻሻል ትላንት ይፋ ያደረገው የንግድ ፕሮግራም በኢትዮጵያ መቀመጫውን ላደረገው የንግድ ተቋማትና ኩባንያዎች አዳዲስ እድሎችን እንደሚከፍቱ መግለጻቸውን የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያና እንግሊዝ በንግድና ኢንቨስትመንት ዘርፍ በጋራ መስራት የሚያስችላቸውን የመግባቢያ ሰነድ ተፈራርመዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተጀመረው እንደ አውሮፓውያን አቆጣጠር በ1889 ሲሆን በሀገራቱ ኤምባሲ በመክፈትም ዲፕሎማሲያዊ ግንኙነታቸውን በማጠናከር ላይ ይገኛሉ። የእርሻ መሳሪያዎች መለዋወጫና መጠገኛ ማዕከል መቋቋሙ በዘርፉ የሚያጋጥሙ ችግሮችን እንደፈታላቸው በምዕራብ ጎንደር ዞን የሚገኙ ባለሀብቶችና አርሶ አደሮች ተናገሩ። ምርትና ምርታማነትን ለማሳደግና በዘርፉ የሚያጋጥሙ ችግሮችን ለመፍታት በትኩረት እየሰራ መሆኑን የዞኑ ግብርና መምሪያ አስታውቋል። ቴዎድሮስ ደሴ ተጨማሪ አለው። የምዕራብ ጎንደር ዞን የስራ ኃላፊዎች በእርሻ ኢንቨስትመንት የሰማሩ ባለሀብቶችና አርሶ አደሮች እንዲሁም የፋይናንስ አበዳሪ ተቋማት ተወካዮች በመተማ ወረዳ ለአገልግሎት ክፍት የሆነውን ማንዴላ ተመስገን የተሰኘ የግብርና መካናይዜሽን ማዕከል ጎብኝተዋል። ማዕከሉ በግብርናው ዘርፍ የተሰማሩ ባለሀብቶችና አርሶ አደሮችን ችግር ለመፍታት ታልሞ መቋቋሙን የተቋሙ ባለቤትና ስራ አስኪያጅ አቶ ማንዴላ ተመስገን ይናገራሉ። ይሄ ማዕከል ሲቋቋም ዋና ዓላማው ምንድን ነው? ለአርሶ አደሮቹ ማሽነሪ ላላቸው ሰዎች የጥገና አገልግሎት ይሰጣል። ኦፕሬተር ያሰለጥናል። ስፔርፓርት አቅርቦት ከሱዳን ነበር የሚመጣው። አሁን በህጋዊ መንገድ እዚህ ጋ ያገኛሉ ስፔርፓርት። ሁለተኛ ደግሞ እነዚህ አርሷአደሮች አሉ፣ ትራክተር መግዛት ማይችሉ ግን ደግሞ በትራክተር ማሳቸውን በትራክተር ለማሳረት ዝግጁ የሆኑትን የክራይ አገልግሎት ሰጠን እናርሳለን፣ እንወቃለን፣ እናጭዳለን፣ እንፈለፍላለን፣ እንረጫለን እና አርሷአደሩ ይህን ጥቅም ያገኛል። እና ለሁሉም አርሶ አደር ነው ከዝቅተኛ እስከ ባለሀብቱ ድረስ እዚህ ሜካናይዜሽን ሴንተር ተጠቃሚ ነው የሚሆን። በዞኑ ሜካናይዜሽን በመጠቀም በስፋት ማልማት ቢቻልም የእርሻ መሳሪያ መለዋወጫና መገጣጠሚያ ግብአቶች አለመሟላት ለልሚዎች ፈታኝ እንደነበር የዞኑ ግብርና መምሪያ ኃላፊ አቶ እንዲፍሮ ሙልያ አንስተዋል። ይሁን እንጂ ምርትና ምርታማነትን ለማሳደግና በዘርፉ የሚያጋጥሙ ችግሮችን ለመፍታት በትኩረት እየተሰራ ነው ብለዋል። የመለዋወጫ አቅርቦት ሰፊ ክፍተት አለ። ይህንን ክፍተት ደግሞ አቶ ማንዴላ ተመስገን የኤርቻ ሜካናይዜሽን ሴንተር እዚህ ያላቸው ከኤቲይ ጋር የተገነባው እሱ ለወደፊቱ ይቀርባል ማለት ነው። የግብርና ትራንስፎርሜሽን ኤጀንሲ በዚህ በኩል ሰፊ ስራ እየሰራ ነው የሚገኘው። በሁሉም ወረዳዎችን በሚባል ደረጃ አንዳንድ የግብርና ግብዓት አቅርቦት አንድ መስኮት ማቅረቢያ ድርጅት ተከፍቶ ይገኛል። እሱን እየሰራን ስለሆነ በሚቀጥሉት ሁለትና ሶስት ዓመታት ላይ የተሻለ ስራዎችን እንሰራለን ብዬ ተስፋ አድርጋል። በዘርፉ የተሰማሩ የዞኑ ባለሀብቶችና አርሶ አደሮች በበኩላቸው የእርሻ መሳሪያዎች መለዋወጫዎችና መጠገኛ ማዕከል መቋቋሙ በዘርፉ የሚያጋጥመውን ችግር እንደሚፈታላቸው ተናግረዋል። ከአዲስ አበባ ከመተማም የደወል የሚያስመጡት እስካሁን በዛሬ በፊት የሚሰሩ ሰዎችም ጓደኞቻችን ስለያንች ስለነበር ማለት ነው። ስለዚህ አሁን ምንፈልገው ግብአት እዚህ የመንደራችን የቤታችን ያለ ማለት ነው። ስለዚህ በፈለግከው ሰዓት መጥተህ አሰርተህ ቶሎ በአስቸኳይ ፈጥነህ ስራ ትሰራለህ ማለት ነው። ኦልድ ትራክተሮች ነው ያሉ እዚህ በምራብ ዞን ላይ እነዚህ ኦልድ ትራክተሮች እቃ የምናመጣው ከገላባት ነው፣ ሱዳን ተሻግረን። እዚህ ላይ ግን ኦርጂናል እቃ ነው፣ ጥራት ያለው እቃ ነው የምናገኘው። ገንዘባችን ከፍለን እዚው ላይ እቃውን ገዝተን እዚው ላይ አስገጥመን በመሄዳችን እኔ ከጎኑ ሁኜ ለማገዝ ወደኋላ ልም ለቀጣይ ግን ሁላችን ተዘጋጅተን አርሰን እንቀይራለን የሚል ሀሳብ ነው ያለኝ። ምክንያቱም በዘመናዊ እርሻ ካልሆነ በስተቀር በድሮ አሰራር እርሻ እስከ መቼውም ድረስ የበሬ ክራይ 30 ሺ ነው። የሰራተኛ የምትቀጥረው 13 14 ሺ ነው። ሲደመር ዋጋ ስለለው 40 50 ሺ አውጥተህ የምታርሰው እርሻ ደግሞ የዛኔ ያል ነው። ያ ስለሆነ ደግሞ እህሉ ካበቃ በኋላ በሰዓቱ የታረሰና ሰዓት ካለፈ በኋላ እስከ ሐምሌ ማርያም የምትዘራው ዘር ያው ለኢንስ ሙላ ነው እንጂ ጠቃሚ ተይዘን ያል ስለሆነ በዞኑ ከ ሶስት ሺህ ስምንት መቶ በላይ በእርሻ ኢንቨስትመንት የተሰማሩ ባላብቶችና አርሶ አደሮች የሜካናይዜሽን ተጠቃሚ መሆናቸውን ከዞኑ ግብርና መምሪያ የተገኘው መረጃ ያሳያል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ እያገበያየ ነው። በተመሳሳይ ባንኩ የዛሬውን ዕለት የወርቅ ግብይት መረጃ አድርሶናል። ተከታትለን እንመለስ።